የፖለቲከኞቹም የሃይማኖት መሪዎቹም አቋም ታዲያ ይሄ ነው። ይሄ የጥቂት ጽንፈኛ ሰዎች አቋም እንዳይመስላችሁ፣ ጽዮናውያኑ በሙሉ እንዲህ አይነት አመለካከት አላቸው። ለምሳሌ እስራኤል መስራች የሚባለውን በ1948 ፕሬዚዳንት ሆኖ የወጣውን ቤንጉሪየንን መመልከት እንችላለን። እነዚህን አራት ጥቅሶች ከሱ ያመጣውላችሁ ናቸው። አንደኛው ላይ ምን ይላል? ስፒሪቹዋሊ አንድ ሞራሊ ዲስቲንክት ፍሮም ደ ሬስት ኦፍ ዩማኒቲ አይሁዳውያን ከቀሪው የሰው ልጅ ስፒሪቹዋሊ በመንፈሳዊ ምጥቀት ደረጃ እና ሞራሊ ሞራል ስብዕና ደረጃ ይለያሉ፣ የተለዩ ናቸው ብሎ እንደሚያምን ተናግሯል። ር ፐርስ ኦንሊ ነን ኮንፎርሚስ ፒፕል ን ወርል ጀነራል ፍሎድ ፓተርኑ በሙሉ የተበላሸ ስለሆነ እኛ ነን ኮንፎርሚስት ነን ማለት በራሳችን እንችለን የምንቆም የሰጡንን ሁላ ማንቀበል ህዝቦች ነን እና ብቸኛው ነን ደግሞ እንዲህ አይነት ባህሪ ያለንም ብቸኛ ነን ብሎ የተናገረበት አለ። ስቱድ አፓርት ባይ ስፒሪቹዋል ሱፕሪዮሪቲ በመንፈሳዊ ከፍታ ከሌሎች ሰዎች ሁሉ አይሁዳውያን ልቀው የሚታዩ ናቸው። ስለዚህ በዚህ ጉዳይ ላይ የመጠቀነን ይላል። በሌላ ጊዜ የተናገረውን ተመልክቱ። ኢስራኤል ዛወርስ እስራኤል የኛ ናት ይላል። ኖት ቢኮዝ ዊ ፎት ወርስ ተዋግተን ስላሸነፍን ሳይሆን በት ቢኮዝ ዊ ሴትልድ ስለሰፈርንበት የኛ ነው፣ ልዩ መብት ይሰጠናል ይላል። እሱ ብቻ አይደለም። በነገራችን ላይ የሺን ቤት ምክትል ዳይሬክተርና ዋና የፓርላማ አባል የነበረው ጊዲዮን እዝራንን ማየት እንችላለን። ሽን ቤት ማለት የሞሳድ ለውጫዊ አገልግሎቶች የሚውል የስለላ ድርጅት ነው። ሽን ቤት ደግሞ የሀገር ውስጥ ሴኪዩሪቲውን የሚያደርገው ማለት ነው፣ እስራኤል ውስጥ ምን ይላል መሰላችሁ? ኦንሊ ጋድ ኩድ ሃቭ ክሬትድ ፒፕል ሶ ስፔሻል ዝ ጅዊሽ ፒፕል፣ እንደ አይሁድ አይነቱን ልዩ ከሰዎች የተለየ ሕዝብ ሊፈጥር የሚችለው አምላክ ብቻ ነው ይላል። ስለዚህ ልዩ ፍጡር ነው እኛ እንደ ሌላው ሰዎች አይደለንም ብለው ያምናሉ። ይህ እንግዲህ ሴኪሪቲ አፓራተስ ውስጥ ያሉት ሰዎች ምኖች ናቸው። እንዲህ አንድ ሽን ቤት ውስጥ ያለ ሰው እንዲህ ብሎ ሲያምን ሌሎች ሰዎችን ዝም ብሎ እንደፈለገ ቢገድል ቢያስገድል መንቢል ግድ የለውም ማለት ነው። ፍልስጤማውያንንም እንደ እንስሳ ነው የሚመለከቷቸው። ክርስቲያኖችንም እንደዛው። ምክንያቱም ክርስቲያኖች እኛ ሊያመልኩ ይገባል እያለን ነው። ራባይ ቻይም። ለምሳሌ ፈላስፋዎቻቸውን መመልከት እንችላለን ተመሳሳይ አመለካከት እንዳላቸው በግልጽ እናገኘዋለን። ለምሳሌ ጽዮናዊ ፈላስፋ ማርቲን ቡበርን እንመልከት። እስራኤል ኢዝ ኖት አናር ኤግዛምፕል ኦፍ ዘ ስፒሽስ ኔሽን ኢት ኢዝ ዚ ኦንሊ ኤግዛምፕል ኦፍ ዘ ስፒሽስ እስራኤል ኛው ደግሞ በጣም ጠለቅ ያለ ንግግር ነው። ምን ይላል መሰላችሁ እስራኤል ከሌሎች ከተለያዩ የሰው ዝርያዎች ውስጥ አንዱ አይደለችም እንደዛ የምትጠቀስ አይደለችም። ኢት ኢዝ ዘ ኦንሊ ኤግዛምፕል ኦፍ ስፒሽስ እስራኤል የእስራኤል ፍጥረትነት ብቸኛ መገለጫ ነው ይላል። አማርኛው ለመተርጎም የሚመች አይደለም። ብቻ ግን መንፈሱ ምንድን ነው? በቃኛ በቃ፣ እኛ ከፍጡራን እንዳንዱ ሳይሆን ኦልሞስት ብቸኛ ዋና ፍጡር ነን። እጁን ታጥቦ የሰራን አይነት አመለካከት ማለት ነው። ጽዮናዊ ፈላስፋ የሻሁ ሊቦዊትዝን እንመልከት። ሊቦዊትዝ ያው እንግዲህ የአውሮፓ ስማቸው ነው። ብዙዎቹ እስራኤል ከገቡ በኋላ ስማቸውን ለውጠዋል። የሻያሁ የሚለው ለምሳሌ የእስራኤል ስሙ ነው። በእርግጠኝነት ምን ይላል መሰላችሁ? ሮል ኦቨር ዲ ኦኪፓይድ ቴሪቶሪስ አፍተር ፊው ዩርስ ዲ አረብስ ውድ ቢ ወርኪንግ ፒፕል ደ ጁስ ውድ ቢ ዲ አድሚኒስትሬተርስ ይላል። ዌስት ባንክ ምናምን የመሳሰሉ ቦታዎችን በቃ ኦኩፓይ አድርገን ወረን መቀመጥ ነው ይላል። እንመራለን እኛ አፍተር ፊው ዩርስ፣ ጥቂት ከቆየ በኋላ ዲ አረብስ ውድ ቢ ወርኪንግ ፒፕል አረቦቹን ደግሞ ማለት ፍልስጤማውያኑ ማለት ነው። ፍልስጤማውያን ማለት አይፈልጉም፣ ምክንያቱም ፍልስጤም የሚለውን ትርክት ማስረሳት ስለሚፈልጉ። እነሱ ደግሞ ሰራተኛው ክፍል ይሆናሉ ማለት ዝቅ ያሉ ስራዎቻችንን ይሰሩልናል ይላል። በደጁ ስልቢ ዲ አድሚኒስትሬተርስ አይሁዶች ደግሞ አስተዳዳሪ ይሆናሉ ይላል። ሲክሬት ፖሊስ ስቴት ኮራፕሽን ካራክተሪስቲክ ኦፍ ኤቭሪ ኮሎኒያል ሪጅም ውድ ፕሪቬይል ፖሊስ ስቴት መሆኑንም ጭምር ደግፎ ነው እያወራ ያለው። ሌሎችም በጣም ብልሹ የሆኑ ሙሰኛ የሆኑ የኮሎኒያል ሪዥሞች በዚህ መልኩ ነው የቆዩት እያለ ያስቀምጣል እና አመለካከታቸው በግልጽ ሁኔታ እንደምታዩት እኛ የበላይ ነን የሚል ነው። በቃ ግልጽ ባለመልኩ ልዩ ፍጡራንን ልዩ ክብር ይገባናል የሚል ላይ ነው። ለዛ ነው እንደፈለጋቸው የሚጨፈጭፉት እንደፈለጋቸው የሚያደርጉት ማለት ነው። ለሌሎችም ያላቸውን እይታ ለመግለጽ የማይፈሩት ለዛ ነው። ሊትራሊ ሱፔሪዮሪቲ ኮምፕሌክስ ውስጥ ያሉ ሰዎች ናቸው ጽዮናውያን ማለት ማለት ነው።